ለእነዚህ አላህ ህጎች መለወጥን አታገኝም ነው ይለዋል። አላህ ወለን ተጅደ ሊሱነቲላሂ ተሕዊላ፣ መቀየርን አታገኝም ቋሚ ህግ ነው። ሲጨንቀን፣ ስንረበሽ ቡና ቤት አደለም፣ ጫት ቤት አደለም፣ ሺሻ ቤት አደለም፣ ሌላ ሙሐረማት ቦታ አደለም፣ ወይ ፊልም አደለም። እኛን ሰላምና መረጋጋትን ውስጣችንን ሰላም የሚሰጠን ሰላ አላህ ጋር የምናደርገው ግንኙነት ያ ደግሞ በተረጋጋ መንፈስ ከነበርንበት አየር አውጥቶ ወደ ሌላው ሽግግር የሚወስደን ይህ ሰላት ሐቂቃ ሰላትን በዚህ አይነት ማዕናው ሰግደነዋል። ብዙዎቻችን ሰላትን እንሰግዳለን። ሰላታችን ግን የኛ መረጋጊያ የኛ ሰላም ማግኛ ማረፊያ ነው ወይስ መረበሻ፣ መቸገሪያ፣ መጨነቂያ አሐመል ኹሩጅ ነው? ስንገባ መውጣትን አስበንና ጭንቀትን ይዘን እንጂ የምንሰግደው በዚህ አይነት መንፈስ አይደለም የምንሰግደውና በዚህ ስሜት ሰላታችንን ብንሰግደው ከብዙ ችግሮቻችን ከብዙ ጭንቀቶቻችን እንገላገላለን። ዛሬ ጭንቀቱ በስቷል፣ ሀሳቡ በርትቷል። ሁሉም ሰው በየቦታው በትንሽ በትልቁ ይጨነቃል። ከዚህ ጭንቀት በምን እንውጣ? መፍትሄው ሰላት ነው። እንደ ሙእሚን ሰላት ብዙ ነገራችንን ያስተካክላል። ሶላት ብዙ ነገሮቻችንን ይለውጣል። ሰላት ለኛ ማራፍ ይሆናል። ነብያችን ሰለላሁ ዐለይሂ ወሰለም በአንድ ወቅት ሰሓቦቹን አተድሩና ማል ሙፍሊስ ሰሉ ደሃ ማለት ማን እንደሆነ ታውቃላችሁ? አግኝቶ ያጣ ማለት ነው። ሙፍሊስ ማለት ነው የነበረው ሰው ሲከሳስር ማለት ነው። ትነግሩኛላችሁ ወይ? ማን ነው ይህ እንዲህ አይነት ሰው ታውቃላችሁ ወይ? እስኪ ንገሩኝ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ዲርሃም ዲናር፣ እቃ፣ የቤት እቃ የሌለው ሰው ይህን ነው እኛ ሙፍሊስም እንለው አሉ አላላ ነቢያችን ሰለላሁ ዐለይሂ ወሰለም ሌላ ዴፊኒሽን ነገሯቸው። ሌላ ትርጉም የሙፍሊስ የቂያማ ቀን የተራራ ያህል ኸይር ሥራ ሰርቶ ይመጣል አሉ። ጾም፣ ዘካ፣ ሰደቃ፣ ለይል ሰላ አስከምሮ ይመጣል አሉ። ቀድሸተ መሃላ፣ ከዚሁ ጋር አብሮ ግን አንዱን ሰድቧል የአንዱን ክብር አጉድሏል። የአንዱን ደም አፍሷል። የአንዱን ገሏል። ሌላ ደግሞ መዓት የሰው ሀቅ ደግሞ ተሸክሞ አብሮ ይመጣል። ተራራ ያክል መልካም ስራና እንደዚሁ ደግሞ የሰዎች መብት ተረግጠው የሰው ሀቅ ተነክቶ ደግሞ ወንጀል ይዞ ይመጣል።

መጨረሻ ላይ የሰዎችን መብት በመዳፈሩ ምክንያት ምን ሆነ? ባዶ ሆኖ ከድህነትም በታች ኔጌቲቭ ገብቶ ልጅ አለ። አለም ላይ ሂዩማን ራይትስ የሰው ልጅ መብት ይባላል። ወላሂ እንደ እስልምና የሰው ልጅ መብት የሚያከብር የለም።